መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 13 ዳዊትም ከሻለቆችና ከመቶ አለቆች ከአለቆቹም ሁሉ ጋር ተማከረ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችን ከእግዚአብሔርም ወጥቶ እንደሆነ በእስራኤል አገር ሁሉ ለቀሩት ወንድሞቻችን በከተሞቻቸውና በመሰማሪያዎቻቸውም ለሚቀመጡ ካህናትና ሌዋውያን ወደ እኛ ይሰበሰቡ ዘንድ እንላክ በሳኦልም ዘመን አልፈለግነውም እና የአምላካችንን ታቦት ወደ እኛን መልስ አላቸው። ነገሩን በሕዝብ ሁሉ ዐይን ዘንድ ቅን ነበረና ጉባኤው ሁሉ እንዲሁ እናደርጋለን አሉ። የእግዚአብሔርንም ታቦት ከቅድያት ያሪም ያመጡ ዘንድ ዳዊት እስራኤልን ሁሉ ከግብፅ ወንዝ ከሽዮር ጀምሮ እስከ ሀማት መግቢያ ድረስ ሰበሰበ። ዳዊትም እስራኤልም ሁሉ በኪሩቤል ላይ የተቀመጠውን ስሙን በእርሱ የተጠራውን የአምላክን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለችው ቂርያት ያሪም ወደ ተባለች ወደ በዓላ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑት፣ ከአሚናዳብን ቤት አመጡት። ኦዛና ኦህዮም ሰረገላውን ይነዱ ነበር። ዳዊትና እስራኤል ሁሉ በቅኔና በበገና በመሰንቆና በከበሮ በጽናጽልና በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ኪዶንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ታቦቱን ሊይዝ ኦዛ እጁን ዘረጋ። የእግዚአብሔርም ቁጣ በኦዛ ላይ ነደደ፣ እጁንም ወደ ታቦቱ ስለዘረጋ ቀሰፈው፤ በዚያም በእግዚአብሔር ፊት ሞተ። እግዚአብሔርም ኦዛን ስለቀሰፈው ዳዊት አዘነ፤ እስከ ዛሬም ድረስ የዚያን ስፍራ ስም የኦዛ ስብራት ብሎ ጠራው። በዚያም ቀን ዳዊት የእግዚአብሔርን ታቦት ወደ እኔ እንዴት አመጣለሁ ብሎ እግዚአብሔርን ፈራ። ዳዊትም ታቦቱን ወደ ጌት ሰው ወደ አቢዳራ ቤት አሳለፈው እንጂ ወደ እርሱ ወደ ዳዊት ከተማ አላመጣውም። የእግዚአብሔርም ታቦት በአቢዳራ ቤተሰብ ዘንድ በቤቱ ውስጥ ሦስት ወር ተቀመጠ። እግዚአብሔርም የአቢዳራን ቤትና ያለውን ሁሉ ባረከ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 14 የጢሮስም ንጉሥ ኪራም ቤት ይሰሩለት ዘንድ መልእክተኞችን የዝግባ እንጨትንም ጠራቢዎችንም አናጢዎችንም ወደ ዳዊት ላከ። ስለ ሕዝቡም ስለ እስራኤል መንግሥቱ ከፍ ብሏልና እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ዳዊት አወቀ። ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎችን ወንዶችንና ሴቶችን ልጆች ወለደ። በኢየሩሳሌምም የወለዳቸው የልጆቹ ስም ይህ ነው፦ ሳሙስ፣ ሶባብ፣ ናታን፣ ሰሎሞን፣ ኢያቤሃር፣ ኤልሱኤ፣ ኤሊፋላት፣ ኖጋ፣ ናፌቅ፣ ያፊያ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፍልስጤማውያንም ዳዊት በእስራኤል ሁሉ ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ሊጋጠማቸው ወጣ። ፍልስጤማውያንም መጥተው በራፋይም ሸለቆ አደጋ ጣሉ። ዳዊትም ወደ ፍልስጤማውያን ልውጣን? በእጄስ አሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም በእጅህ አሳልፌ ይሰጣቸዋለውና ውጣ አለው። ወደ በዓል ፐራሲምም ወጡ። በዚያም ዳዊት መታቸው። ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጅ አፈረሳቸው አለ። ስለዚህም የዚያን ስፍራ ስም በዓል ፐራሲም ብለው ጠሩት። አማልክቶቻቸውንም በዚያ ተዉ፣ ዳዊትም አዘዘ፣ በእሳትም አቃጠሏቸው። ፍልስጤማውያንም ደግሞ በሸለቆ አደጋ ጣሉ። ዳዊትም እንደገና እግዚአብሔርን ጠየቀ። እግዚአብሔርም ከነርሱ ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ ወደ ነርሱ አትውጣ። በሾላውም ዛፍ ራስ ውስጥ የሹሹውታ ድምፅ ስትሰማ የፍልስጤማውያንን ጭፍራ ሊመታ እግዚአብሔር በፊት ይወጣልና፣ በዚያን ጊዜ ወደ ሰልፍ ውጣ አለው። ዳዊትም እግዚአብሔር እንዳዘዘው አደረገ፣ ከገባዋንም ጀምሮ እስከ ጌዝር ድረስ የፍልስጤማውያንን ጭፍራ መቱት። የዳዊትም ዝና በየአገሩ ሁሉ ወጣ። መፈራቱንም እግዚአብሔር በአሕዛብ ሁሉ ዘንድ አደረገው። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 15። ዳዊትም በከተማው ላይ ለራሱ ቤቶችን ሠራ፣ ለእግዚአብሔርም ታቦት ስፍራ አዘጋጀ፣ ድንኳንም ተከለለት። በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙም ያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም አለ። ዳዊትም ወዳዘጋጀለት ስፍራ የእግዚአብሔርን ታቦት ያመጣ ዘንድ እስራኤልን ሁሉ ወደ ኢየሩሳሌም ሰበሰበ። ዳዊትም የአሮንን ልጆችና ሌዋውያንን ሰበሰበ። ከቀዓት ልጆች አለቃው ሩኤል ወንድሞቹም መቶ ሀያ፣ ከሜራሪ ልጆች አለቃው አሳያ ወንድሞቹም ሁለት መቶ ሀያ ከጌድሶን ልጆች አለቃው ኢዩኤል ወንድሞቹም መቶ ሰላሳ ከኤሊጻፋን ልጆች አለቃው ሸማያ ወንድሞቹም ሁለት መቶ ከኬብሮን ልጆች አለቃው ኤሊኤል ወንድሞቹም ሰማንያ ከኡዜይል ልጆች አለቃው አሚናዳብ ወንድሞቹም መቶ አስራ ሁለት ዳዊትም ካህናቱን ሳዶቅንና አብያታርን ሌዋውያንንም ኡርኤልን፣ አሳያን፣ ኢዩኤልን፣ ሸማያን፣ ኤሊኤልን፣ አሚናዳብንም ጠርቶ እናንተ የሌዋውያን አባቶች ቤቶች አለቆች ናችሁ፤ ወዳዘጋጀውለት ስፍራ የእስራኤልን አምላክ የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ። ቀድሞም አልተሸከማችሁምና እንደ ሥርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ፤ አላቸው። የእስራኤልንም አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናቱና ሌዋውያኑ ተቀደሱ። ሙሴም እንዳዘዘው እንደ እግዚአብሔር ቃል የሌዋውያን ልጆች የእግዚአብሔርን ታቦት በትከሻቸው ላይ በመለጉያዎቹ ተሸከሙ። ዳዊትም በዜማ ዕቃ በመሰንቆና በበገና በጽናጽልም እንዲያዜሙ ድምፃቸውንም በደስታ ከፍ እንዲያደርጉ መዘምራኑን ወንድሞቻቸውን ይሾሙ ዘንድ ለሌዋውያን አለቆች ተናገረ። ሌዋውያኑም የኢዩኤልን ልጅ ኤማንን፣ ከወንድሞቹም የበራክያን ልጅ አሳፍን፣ ከወንድሞቻቸውም ከሜራሪ ልጆች የቂሳን ልጅ ኤታንን ከነርሱም ጋር በሁለተኛው ተራ የሆኑትን ወንድሞቻቸውን ዘካርያስን፣ ቤንን፣ ያዝኤልን፣ ሰሚራሞትን፣ ይህኤልን፣ ኡኒን፣ ኤልያብን፣ በንያስን፣ መእሴያን፣ መቲትያን፣ ኤልፍሌሁን፣ ሚቅኔያን፣ በረኞችንም ኦቤድ ኤዶምንና ይኢኤልን አቆሙ። መዘምራንም ኤማንና አሳፍ ኤታንም በናስ ጽናጽል ከፍ አድርጎ ያሰሙ ነበር። ዘካርያስ፣ አዝኤል፣ ሰሚራሞት፣ ይህኤል ኡኒ፣ ኤልያብ፣ መእሴያ፣ በናያስ በመሰንቆም ምስጢር ነገር ያዜሙ ነበር። መቲትያ፣ ኤልፍሌሁ፣ ሚቅኔያ፣ ኦቤድ ኤዶም፣ የኤል፣ አዛዚያ ስምንት አውታር ባለው በገና ይዘምሩ ነበር። የሌዋውያንም አለቃ ክናንያ በዜማ ላይ ተሾሞ ነበር፤ ብልሃተኛ ነበረና ዜማ ያስተምራቸው ነበር። በራኪያና ኅልቃናም ለታቦቱ በረኞች ነበሩ። ካህናቱም ሰበንያ፣ ኢዩሳፍት፣ ናትናኤል፣ አማሳይ፣ ዘካሪያስ፣ በናያስ፣ አላዛር በእግዚአብሔር ታቦት ፊት መለከት ይነፉ ነበር። ኦቤድ ኤዶምና ይህያም ለታቦቱ በረኞች ነበሩ። ዳዊትም፣ የእስራኤልም ሽማግሌዎች፣ የሻለቆችም የእግዚአብሔርን የቃል ኪዳኑን ታቦት ካቢዳራ ቤት በደስታ ያመጡ ዘንድ ሄዱ። የእግዚአብሔርንም ቃል ኪዳን ታቦት የተሸከሙትን ሌዋውያንን እግዚአብሔር በረዳቸው ጊዜ ሰባት በሬዎችና ሰባት ታውራ በጎች ሰው። ዳዊትም ታቦቱንም የተሸከሙ ሌዋውያን ሁሉ መዘምራኑም፣ የመዘምራኑም አለቃ ከናንያ የጥሩ በፍታ ቀሚስ ለብሰው ነበር። ዳዊትም የበፍታ ኢፉድ ነበረው። እንዲሁ እስራኤል ሁሉ ሆ እያሉ ቀንደ መለከትና እምቢልታ እየነፉ ጽናጽልና መሰንቆም በገናም እየመቱ የእግዚአብሔርን የቃል ኪዳን ታቦት አመጡ። የእግዚአብሔርም ቃል ኪዳን ታቦት ወደ ዳዊት ከተማ በደረሰ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች፤ ንጉሡም ዳዊት ሲዘፍንና ሲጫወት አይታ በልቧ ናቀችው።